በምስራቅ ጎጃም ዞን ደጀን ወረዳ ዘላቂ ሰላምን ለማረጋገጥ የድርሻቸውን እንደሚወጡ የሃይማኖት አባቶች ተናገሩ። የደጀን ወረዳ አስተዳደር በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ከሃይማኖት አባቶች ጋር የምክክር መድረክ አካሂደዋል። ዘገባው የደጀን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ነው፣ የኔን አለሙ ያቀርበዋል። በአካባቢያቸው ሊከሰቱ የሚችሉ የጸጥታ ችግሮችን በጋራ ለመመከትና የህብረተሰቡን ሰላማዊ አኗኗር ለማረጋገጥ የድርሻችን እንወጣለን ሲሉ የሃይማኖት አባቶቹ ተናግረዋል። እስኪን መልሳቸው። በምክርም ሆነ በተለያዩ ነገሮች የወረደው አካል በተናገረው መስፈርቱ የምናገኘው ከሆነ እንሄድበት ለማለት ነው። አንቺ አለም የጀምር ጨርስ የለም አለም ትረጋለች። ተተመካከር ሁሉም በየሀገሩ በየቀበሌው በየአድባራት ሁላ ሰው ተጋስ ምኮ ተክፎ እንድታገስ ሰላም እናድርግ፣ ልጆቻችን ውጡ እንድ ሰላም እንሆን ጦራገን ተተከዝ ሰላም እንዲሆንል እግዚአብሔር ያዝናል፣ አቀቢ ይልክናል እያል ሰላምን እንድንጸልይ ነው። እናንተም የሰላም የሰጣችሁን የታጠቁ አካላት መንግስት የሚሰጥን የሰላም ጥሪ በመቀበል ወደ ሰላም እንዲመለሱ የማድረግና ልማትንም የማረጋገጥ ሚናችን ከፍተኛ በመሆኑ ሰላምን ለማስፈን የአስተምሮት ስራ እንሰራለንም ብለዋል። ከዚያም የሚያሉ ከዚህም ያላችሁ ወንድሞቻችን ለሁሉም ነገር በሰላም በሰላም መታችሁ አብረን ኢትዮጵያን አንድ አድርገን ብንመራ ደስ ይለኛል ነው። በዚያ ላይ ሰላምን መስበክ ግድ ይለናል። በተቻለ መጠን ደግሞ ምህላ የሚባል አለ፣ ተእግዚአብሔር የሚያስታርቅ ያን ጠዋት ማታ ምህላ ብናደርግ፣ ከዚያም ያለው ከዚህም ያለው ሰላም ይሁን። አንገዳደል፣ ወንድም ወንድሙ ነው። ትንሹ ነው፣ ትንሹ እዚያ ነው፣ ትልቁ እዚህ ነው። ወይም ትልቁ እዚህ ነው፣ ትንሹ እዚያ ነው። አንገዳደል፣ ሊብቃ ሰላም እንፈልጋለን። ከሃይማኖት አባቶች ከኛ የሚጠበቅ ሰላም መስበክ ሰላምን ማስፈን ነው። የደጀን ወረዳ አስተዳደር ምክትል ዋና አስተዳደር የአቶ ዘለቀ ደምሰው የእርስ በርስ ግንኙነት ለማጠናከር የተፈጠረውን የሰላም ጦትም ወደ ነበረበት ለመመለስ የሃይማኖት አባቶች አስተምረው ድርሻ ከፍተኛ በመሆኑም በትኩረት ሊሰሩ እንደሚገባ አሳስበዋል። ሰላምን ለማምጣት የሃይማኖት አባቶች የማይተካ ሚናና ግንባር ቀደም የሆነ ሚና ነው ያላቸው። የሀገራችንን ህልውና የምናስጠብቅበት አንዱ ሰላም ስለሆነ እየመከሩና እየገሰጹ አጠቃላይ ስለ ሰላም ስራ መስራት እንደሚጠበቅባቸው በደንብ ተግባብተናል። ብንችል ከማህበረሰቡ ጋር ቀላቅለን ብንችል ደግሞ አቋቁመን የሰላምና የልማት ባለቤት እንዲሆን ማድረግ እንችላለን የሚል ሀሳብ ነው ያለኝ። ሰላምን ለማጽናትና ለማረጋገጥ በቁርጠኝነትና በቅንጅት መስራት ከህብረተሰቡና ከአስተዳደሩ እንደሚጠበቅም ተጠቅሷል።